ሰላም ሰላም እንዴት ናችሁ? ውድ የአሁ አካዳሚ ቤተሰቦች፣ ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ ስድስተኛ ክፍል የሆነውን የአማርኛ ዲቃላ ሆሄያት የሚባሉትን ነው። ይህ የአሁ አካዳሚ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን መማር ለምትፈልጉ ከዚህ ባስቀምጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ። ቪዲዮውን ከወዳችሁት ላይክ፣ ሸር፣ ሳብስክራይብ አድርጉ። ከእናንተ ውጤታማ ለመሆን የሚጠበቅባችሁ በየዕለቱ ምለቃቸውን ተከታታይ ቪዲዮዎች በስርዓት መከታተል ብቻ ነው። ቀጥታ አሁን ወደ ዛሬው ቪዲዮ እንሄዳለን። ተከታተሉ። እሺ የአማርኛ ዲቃላ ሆሄያት የምንላቸውን ዛሬ ሙሉ ቪዲዮዎችን እናያለን። ወደ መጀመሪያው። እሺ የመጀመሪያው የአማርኛ ዲቃላ ሆሄያት የሚባሉ

ዲቃላ ሆሄያት የሚባሉት ይህን ይመስላሉ። እሺ ዘረያቸውስ ከየት የመጡ ናቸው የሚለው ለምሳሌ፣ ይህ ኋ ያል ነው ከሀ ከሀ ዘርያ የመጣ ነው። እንዲሁም ሏ ያል ነው ከለ ነው ለበለ ነው የሚካተተው ሏ እንለዋለን። ይህን ይህ ደግሞ ይህ ከ ሃን የመጣው ከሐመር ኋ ነው። ከሐመር ኋ ኋ እንለዋለን። ይሄኛው ደግሞ ከሃሌታ ኋ ነው። ወይም ከብዙሃን ኋ የምንላት ከሷ የመጣው ኋ እንለዋለን። ይሄ ሏን ከለነው ለነው። ይሄ ደግሞ ኋ ከሐመር ኋ ነው ማለት ነው። እሺ ሟ ደግሞ ሟ ደግሞ ከመ ዜሮች ወጣ ነው። ሟ እንለዋለን። ይሄ የቃላያት ነውቸው ማለት ነው እሺም እንደገና ሷ ሷ ደግሞ እንዲሁም ከሰዘር የወጣች ናት ማለት ነው እሺም ቀጣይ ደግሞ ሯዋ ናት ሯ እሯ ደግሞ ከእረ ዘር የወጣች ናት ማለት ነው ሯ ከረ ዘር ነው እንዲሁም ሰ ደግሞ አለ ከሰዘር የወጣ ሷ ማለት ነው። እሺ ይህ ሷ ማለት ከሰ ዝርያ የወጣ ነው ማለት ነው። ኦኬ እሺ፣ ሸዋ ስን ሸዋ ደግሞ ከሸዘር ከሸዘር የወጣች ዲቃላ ሆሄ የአማርኛ ዲቃላ ሆሄ ናት ማለት ነው። እንደገና ቋ ደግሞ ቋ ደግሞ ከቀዘር ነው የተገኘችው። ቋ ከቀዘር። እንዲሁም ፏ ደግሞ ፏ ደግሞ ከፈ ነው ማለት ነው የወጣችው ከፈ። የፈ ዝርያ ሆና ዲቃላ ሆሄያት እንላታለን ማለት ነው። እሺ ቀጣይ ደግሞ ቧ ነው ቧስ የማን ነው የበዝርያ ነው ማለት ነው ቧ የበዝርያ ሆኖ ዲቃላ ሆሄ ነው ማለት ነው እሺ ከዛ ደግሞ ቀጥሎ ዋ አለ ዋስ ዋ ደግሞ የበ ዝርያ ነው ማለት ነው ከበ ዘር ወጣ ነው እሺ፣ ቀጣይ ቷ ቷ ደግሞ የተዘር ናት የተዘር ሁና ዲቃላ ሆሄ ናት ማለት ነው። እሺ፣ ቀጥሎ ቿ ቿ ደግሞ የቸዘር ናት የቸዘርሁኖ ዘርሁኑ ዲቃላ ሆሄ ነው ማለት ነው። እሺ፣ ቀጥሎ ኗ ኗ ደግሞ የነዘር ሁና የአማረኛ ዲቃላ ሆሄ ናት ማለት ነው። እሺ ቀጥሎ እኛ እኛ ማለት ደግሞ የኘዘር የኘ የኘዘር ሁና የአማረኛ ዲቃላ ሆሄ ናት ማለት ነው። እሺ ኳ ኳ ደግሞ የከዘር ናት፣ የከዘር ሁና ዲቃላ የአማረኛ ሆሄ ናት ማለት ነው። እሺ ሳ ደግሞ የሀዘር ናት ማለት ነው። የህዘር ሁና ዲቃላ ሆሄ እንላታለን። ሆ ሆና የአማረኛ ዲቃላ ሆሄ ናት ማለት ነው። እ ዙዋ እንላተሞች ዝቺ ደግሞ ዙዋ ነች። ዙዋ ማለት ደግሞ የዘዘር ሁና የአማረኛ ዲቃላ ሆሄ ናት ማለት ነው። ቀጣይች ዥዋ እንላታለን። ዥዋ ማለት ደግሞ የዥ ዘር ናት። የዥ ዘር ሁና የአማርኛ ዲቃላ ሆሄ ነች ማለት ነው። እሺ፣ በመቀጠል እሺ፣ ይቺ ደግሞ ድዋ እንላታለን። ድዋ ማለት ደግሞ የደዘር ነች የደዘር ሁና የአማረኛ ዲቃላ ሆሄ ነች ማለት ነው። እሽ ቀጥሎ ጇ ጇ ማለት ደግሞ የጀዘር ናት። የጀዘር ሁኖ እንዲሁም የአማረኛ ዲቃላ ሆሄ ነች ማለት ነው። እሺ ቀጣይ ጓ ጓ ደግሞ የገዘር ሁና የአማረኛ ዲቃላ ሆሄ እንላታለን። እሺ ጧ ጧ ደግሞ የማንዘርናት የጠ ዘርናት ማለት ነው እሺ የጠ ዘርሁና ዲቃላ ሆሄነች ማለት ነው እሺ ቀጣይ ጯ እንላለን ጯ ማለት ደግሞ የጨ ዘርሁና የአማርኛ ያማረኛ ዲቃላ ሆሄናት ማለት ነው እሺ ቀጣይ ጧ እንላታለን ጧ ማለት ደግሞ የአማርኛ የጠ የጠ ዘርሁና የአማርኛ ዲቃላ ሆሄ ነች ማለት ነው እሺ እች ደግሞ ጿ እንላታለን ጿ ማለት ደግሞ የጸ የጸ ዘርሁና እንዲሁም እች ዲቃላ ሆሄ ነች ማለት ነው። እሺ፣ ይህ ደግሞ ፏ እንለዋለን። ይህ ደግሞ ፏ ማለት ደግሞ የፈ ዘር ሆኖ እንዲሁም ይህ ዲቃላ ሆሄ ነው ማለት ነው። እሺ፣ የመጨረሻ የሆነው ፗ ነው። ፗ ደግሞ የፐ ዘር ሲሆን ይህም የአማርኛ ዲቃላ ሆይሄ ነው ማለት ነው። የአማርኛ ዲቃላ ሆሄያት የምንላቸው አጠቃላይ እኒ ናቸው። ይህን ይመስል ነበር የዛሬው ቪዲዮ። ይህን ይመስል ነበር በኦንላይን እንዲሁም መማር ለምትፈልጉ በኢሞ፣ በቴሌግራም፣ በዋትሳፕ ባስቀምጡላችሁ ስልክ መደወል ትችላላችሁ። እንዲሁም ሌላ ኮርሶች እንግሊዝኛን፣ ሂሳብ መማር የምትፈልጉ ካላችሁ በኢሞም በቴሌግራምና በዋትስአፕ መደወል ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ተመኘውላችሁ። ሰላም ሁኑ።